ሰላም እንደምናመቻችሁ እንግዲህ አልኮል ምን ያህል ጉበትን እንደሚጎዳው እንነጋገራለን። እንግዲህ አልኮል መጠጣት ጉበትን በሶስት ደረጃ ነው የሚጎዳው። የመጀመሪያው አልኮሊክ ፋቲ ሊቨር ይባላል። እንግዲህ ፋት በሊቨር ሴሎች ዲፖዝ ያደርጉ ነው። በዚህ ጊዜ ምንም አይነት የመምልክት ላይኖር ይችላል፣ ግን በአልትራሳውንድ ነው የሚታወቀው። በዚህ ጊዜ አልኮልን በማቆም ሊቨር ሞስት ኦፍ ዘታይም ወደ ኖርማል ፋንክሽኑ ሊመለስ ይችላል። ሌላ አልኮሊክ ሄፓታይትስ የምንለው ነው። በዚህ ጊዜ ሊቨር ፍሌምድ ይሆናል። የሚከተሉት ምልክቶች ይኖራሉ። አንደኛ ከፍተኛ የሆነ ድጋም ሁለተኛ ማቅለሽ ለሽና ማስመለስ ሶስተኛ የምግብ ፍላጎት መቀነስ እንዲሁም አራተኛ በላይኛውና በቀኝ የሆድ ክፍል ከፍተኛ የሆነ ምምና ሲነካት ቴንደርነስ ይኖራል። ሌላው የአይንና የቆዳ ቢጫ መሆን ይኖራል ማለት ነው። ይሄ አልኮሊክ ሄፓታይተስ አስር ፐርሰንቱ ሪቨርስ መሆን ይችላል አልኮልን በማስቀረት የመጨረሻው ሊቨር ሲሮሲስ የምንለው የጉበት በሽታ ከሰው ወደ ሰው ይተላለፋል የሚሉ ብዙ ጥያቄዎች አሉ። አዎ ይተላለፋል። ለመሆኑ ሄፓታይተስ ቢ ቫይረስ ከሰው ወደ ሰው ወይም ከተያዘ ሰው ወደ ጤናማ ሰው እንዴት ሊተላለፍ ይችላል? የማይተላለፍባቸው መንገዶችስ ምንድን ናቸው? የሚለውን ዛሬ በዚህ ቪዲዮ የማጋራቸው ይሆናል ማለት ነው መጀመሪያ መተላለፊያ መንገዶች ምንድን ናቸው የሚለውን እናያለን ማለት ነው። እንግዲህ የመጀመሪያው ጾታዊ ግንኙነት ወይም ሴክስ በማድረግ ይተላለፋል ማለት ነው። በወሊድ ወቅት ከእናት ወደ ልጅ ይተላለፋል ማለት ነው። በደም ንክኪ፣ እንዲሁም ደግሞ ከብልት በሚወጡ ፈሳሾች ይተላለፋል። የጥርስ ቡሽ በጋራ በመጠቀም ይተላለፋል። ንቅሳት፣ ሰውነት ወይም ጆሮ ለመበሳት፣ ለተለያዩ ነገሮች በሚያገለግሉ መሳሪያዎች ይተላለፋል። በተገቢው መንገድ ከጀርም ያልጸዳ የህክምና መሳሪያ መጠቀም ይተላለፋል። ምላጭ ወይም የጥፍር መሞረጃ ወይም መቁረጫ በጋራ በመጠቀም ይተላለፋል። በቆሰለ አካል ክፍል ንክኪ ያለው ማንኛውም መሳሪያ በጋራ በመጠቀም ሊተላለፍ ይችላል ማለት ነው። ይህ እንግዲህ መተላለፊያ መንገዶች ናቸው። ሌላው የማይተላለፍባቸው መንገዶችስ ምንድን ናቸው የሚለው እናያለን ማለት ነው። በትናንሽ ነፍሳት ወይም በሳል እጅ በመጨባበጥና በመተቃቀፍ አይተላለፍም። እንዲሁም ጉንጭ ላይ በመሰሳብ አይተላለፍም ማለት ነው። ጡት በማጥባት አይተላለፍም። እንዲሁም አብሮ በመብላትና በመጠጣት አይተላለፍም ማለት ነው። ሄፓታይተስ ቢ ቫይረስ በክትባት መከላከል ይቻላል ማለት ነው። እንግዲህ ለዛሬ ይጠቅማል ብዬ ይዣላችሁ የመጣሁት የጤና መረጃ ይህን ይመስል ነበር። ቪዲዮው ከተመቻችሁ ላይክ፣ ፎሎ እንዲሁም ሸርኮ ብሊንክ በማድረግ ለሌሎች እንዲደርስላቸው አድርጉ። የጉበት በሽታ እንዳለበት የሚያሳዩ ምልክቶች፣ አንደኛ የሽንት መጥቆርና የሻይ መልክ መያዝ፣ ሁለተኛ የአይንና የቆዳ ቀለም ቢጫ መሆን፣ ሶስተኛ የሆድ እብጠት፣ አራተኛ የቆዳ ማሳከክ፣ አምስተኛ ማቅለሸሽ እና ማስታወክ፣ ስድስተኛ ነጣ ያለ የአይነ ምድር፣ ሰባተኛ የድካም ስሜት። ታዲያ እነዚህ ምልክቶች ካለባችሁ አቅራቢያ ባለ ሆስፒታል ሄደው ምርመራውን ያደርጉ። መላኬ ሪቨንት የነ ኮንሰልታንሲ